የኢትዮጵያን ጠላቶች እንደ ጸጉር ቅማል አንድ በአንድ እናራግፋለን ሲሉ ጠቅላይ ሚኒስትር አብይ አሕመድ ተናግረዋል። ጠቅላይ ሚኒስትሩ ይህንን ያሉት ሀያኛው የብሔር ብሔረሰቦችና ሕዝቦች ቀን ክብረ በዓል በዛሬው እለት በማዕከላዊ ኢትዮጵያ ክልል ሆሳና ከተማ ሲከበር ባደረጉት ንግግር ነው። ጠቅላይ ሚኒስትር አብይ በዚህ ወቅት የሀገርን መሻት እና የባንዳን ክፋት መለየት ይጠበቅብናል ያሉ ሲሆን ባዳ በክፋት የእኛን መሻት ለጨለማም ሲነሳ ኢትዮጵያውያን ለባዳ ፍላጎት መሳሪያ እንዳንሆን ሲሉ አሳስበዋለ። በእርስ መተሳሰር ሲገባን ክፉ ሃሳብ ያለውን የባዳን መሻት በውስጣችን እንዳናስገባና በታሪክ ተወቃሽ እንዳንሆን ኢትዮጵያውያን ልብ ገዝተን ሰላማችንን እናጽና ያሉት ጠቅላይ ሚኒስትር ዓቢይ አክለውን በንግግር እንመን፣ በተሰማራንበት የስራ መስክ ሁሉ በትጋት እንስራ፣ ሌብነትን እንጠየፍ፣ የሀገር ጥቅምና የህዝቦችን ክብር እናስቀድም፣ ለዘመናዊነት ለለውጥ ክፍት እንሆን፣ ሉዓላዊነታችንም በሁሉም መስክ እናሳካ ብለዋል። ኢትዮጵያ በብዙም ተስፋ የተሞላች ሀገር መሆኗን ያነሱት ጠቅላይ ሚኒስትሩ አያይዘውም ብዙ አስደናቂ ጅምሮችና ውጤት እያሳየች እየተመነደገች እያንሰራራች ያለች ሀገር ናት ሲሉ ገልጸዋል። ይህ መልካም ጅማሮ በፈጣሪያችን የሚደገፍ ቢሆንም በሰይጣን ትጋት ቀንከሌት ለማደናቀፍ ሙከራዎች ይደረጋሉ ሲሉ ገልጸው ሆኖም ማንኛውም ፈተና፣ ማንኛውም ትንኮሳ፣ ማንኛውም የክፉ ሀሳብ ኢትዮጵያን ከብልጽግና ማቆም አይችሉም ሲሉ አጽንኦት ሰጥተዋል። አያይዘውም እያንዳንዱን ፈተና ወደ እድል በመቀየር የኢትዮጵያን ብልጽግና እናፋጥናለን ያሉ ሲሆን የኢትዮጵያን አንድነት እናጠናክራለን የኢትዮጵያን ጠላቶች እንደ ጸጉር ቅማ ባለ አንድ በአንድ እናራግፋለን ሲሉ ተናግረዋል። በመጨረሻም ኢትዮጵያ ለአፍሪካውያን ወንድሞቻችንና እህቶቻችን የብልጽግና ምልክትና ምሳሌ ትሆናለች ሲሉ ገልጸው በሰላም እንደጀመርን በሰላም እንጨርሳለን፣ እኛ የኮሎኔል በዛብህ ልጆች አንሸማቀቅም፣ በጀግንነት የጀመርነውን በጀግንነት እንጨርሳለን ብለዋል። በቅርቡ ታዋቂው የቲክቶክ ሚዲያ አራማጅ አዶናይ በኢትዮጵያ አየር ኃይል ጠቅላይ መምሪያ በመገኘት የሰጠው ነው የተባለው ስልጠናና ጉብኝት በወታደራዊው ተቋምና በማህበራዊ ሚዲያ ዘንድ ከፍተኛ መነጋገሪያ ሆኖ በሰነበተበት በዚህ ወቅት ከጉዳዩ ጋር በተያያዘ አንድ ከፍተኛ መኮንን መታሰራቸው ተሰምቷል። ለጉዳዩ ቅርበት ያላቸው የአየር ኃይል ምንጮች እንደገለጹት የታሰሩት መኮንን ሻለቃ ፍቅሩ የሚባሉ የአየር ኃይል አባል ናቸው። እንደ ምንጮቹ ገለጻ ሻለቃ ፍቅሩ ወደ እስር የተወሰዱት አዶናይ እና አብረውት የነበሩት እንግዶች ወደ አየር ኃይል ግቢ በሚገቡበት ወቅት ከበላይ አካል በተሰጣቸው ትዕዛዝ መሰረት እንግዶቹን በመቀበል በማስተናገዳቸው ነው። ጉዳዩን አነጋጋሪ ያደረገው በወታደራዊ አቅር ውስጥ አንድ ወታደር ከበላይ አመራር የሚሰጠውን ትእዛዝ የመፈጸም ግዴታ ያለበት መሆኑ እየታወቀ ትእዛዝ ሰጪው ወይም እንግዶችን የጋበዘው ከፍተኛ አካል ሳይጠየቅ ትእዛዝ ፈጻሚው መኮንን ብቻ ተለይተው መታሰራቸው ነው። የአየር ኃይል ምንጮች አዶናይን ወደ ግቢው የጋበዘውንና ስልጠና እንዲሰጥ ያመቻቸውን አካል ማን እንደሆነ ግልጽ በሆነበት ሁኔታ ታዛዡን ሻለቃ ማሰር ተገቢ አይደለም ሲሉ ቅሬታቸውን ገልጸዋል። ቲክቶከር አዶናይ ለአየር ኃይል አባላት ስልጠና ሰጠ ወይም ሰገድ አለመባሉን ተከትሎ በርካቶች አንድ የመዝናኛ ዘርፍ ላይ የሚንቀሳቀስ ግለሰብ ለእንዲህ አይነት ስትራቴጂካዊ ወታደራዊ ተቋም ምን አይነት ስልጠና ሊሰጥ ይችላል ሲሉ የድርጊቱን ተገቢነት ሲጠይቁ መሰንበታቸው ይታወሳል። የሻለቃ ፍቅሩ እስር ይህንን ውዝግብ ተከትሎ የመጣ የማስተባበያ እርምጃ ሊሆን እንደሚችል ግምቶች እየተሰጡ ሲሆን የአየር ኃይል አመራሮች በጉዳዩ ላይ እስካሁን ይፋዊ መግለጫ አልሰጡም፣ በማለት ያስነበበን ዘሐበሻ ነው። በኦሮሚያ ክልልና በቤሻንጉል ጉሙዝ ክልል አዋሳኝ አካባቢዎች ያለው የጸጥታ ሁኔታ አዲስ መልክ መያዙ ተሰማ። ራሱን የኦሮሞ ነጻነት ሰራዊት መንግስት ደግሞ ኦነግ ሸኔ ብሎ የሚጠራው የታጣቂ ቡድን በከፍተኛ ቁጥር ከወለጋ ዞን ወደ መተከል ዞን እየተሻገረ መሆኑን የአካባቢው የጸጥታ ምንጮች ጠቁመዋል። የደረሰን መረጃ እንደሚያመለክተው በግምት ቁጥራቸው ሁለት ሺህ የሚደርሱ ታጣቂዎች ከወለጋ ዞን ሆሮ ጉድሩ ሾኮ ቀበሌ በመነሳት ወደ ቤኒሻንጉል ጉሙዝ ክልል እየገቡ ነው። እነዚህ ታጣቂዎች ከነባር የሀገር ሽማግሌዎች ቡራኬ ተቀብለው መንቀሳቀስ እንደጀመሩም ምንጮች ገልጸዋል። ከሆሮ ጉድሩ ተነስተው ወደ ድባጤ ወረዳ ሙዛን ቀበሌ በመሻገር ወደ ዳለ መበጠጋት በቆርቃ ቀበሌ ለማስፈር ያቀደ መሆኑንም ተመለክቷል። ይህንን ኃይል ለመቀበልም ቀደም ሲል በአካባቢው ወይም በተለይም በጎንጎ ቀበሌ ተንቀሳቅሶ የነበረውና የአካባቢው ነዋሪዎች ጽንፈኛ ሲሉ የሚጠሩት ታጣቂ ኃይል ከዛሬ ጀምሮ ዝግጅት እያደረገ እንደሚገኝ ታውቋል። ይህንን የተቀናጀ እንቅስቃሴ ተከትሎ በድባጤና ቡለን ወረዳዎች ከፍተኛ የጸጥታ ስጋት አንዣቧል። ታጣቂዎቹ ኃይላቸውን በማደራጀት ወደ መተከል መሀል እየገሰገሱ መሆኑን የገለጹት ምንጮች፣ የአካባቢው ማህበረሰብ እና የጸጥታ አካላት አስፈላጊውን ጥንቃቄ እንዲያደርጉም አሳስበዋል። በተለይም ቡድኑ የቀድሞ ይዞታዎችን ለማጠናከርና አዲስ ቦታዎችን ለመቆጣጠር የሚያደርገው እንቅስቃሴ በአካባቢው ቀደም ሲል የነበረውን አንጻራዊ መረጋጋት ሊያደፈርሰው እንደሚችል ተሰግቷል። የመንግስት የጸጥታ አካላት በዚህ አዲስ እንቅስቃሴ ላይ እስካሁን የሰጡት የፋዊ መግለጫ የለም። የስዊድን መንግስት ለኤርትራ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የሚሰጣውን የገንዘብ ድጋፍ ለማቆም ወስኗል። የስዊድን ጋዜጠኞች እንደዘገቡት ይህንን ውሳኔ ያሳለፈው የስዊድን የደህንነት ፖሊስ ነው። እንደ ቹ ከሆነ በሱድን የሚገኘው የኤርትራ ኦርቶዶክስ ቤተ ክርስቲያን በአስመራ ከሚገኘው መንግስት ጋር በቀጥታ ግንኙነት እንዳለው በምርመራ ተደርሶበታል። በምርመራው ቤተ ክርስቲያኑ በሱድን በሚገኙ ኤርትራውያን ዲያስፖራዎች ላይ ጫና ሲያደርግ መቆየቱን የሚገልጽ መረጃ መገኘቱን የገለጹት ዘገባዎቹ በዚህም የኤርትራ መንግስት ተቃዋሚ በሆኑ ላይ የማስፈራራት የማዋከብና የመከታተል ስራዎች እንደሚፈጽም አስታውቀዋል። በመሆኑም በቤተ ክርስቲያን ውስጥ የግለሰቦችን ነጻነትና መብት የሚጥሱ ድርጊቶችን ፈጽሟል በሚል የሚደረግለት ድጋፍ እንዲ ይቋረጥ ትዕዛዝ ተሰጥቷል። ድጋፉ የሚደረገው ሲውዲሽ ኤጀንሲ ፎር ስፖርት ቶ ሪሊጂየስ ኮሚቲስ ወይም ኤስስቲ በተሰኘ ተቋም አማካኝነት ነበር። በውሳኔው መሰረት ከሚቀጥለው ዓመት ጀምሮ በስዊድን ለሚገኘው የኤርትራ ኦርቶዶክስ ቤተ ክርስቲያን የሚደረገው የገንዘብ ድጋፍ ይቆማል። ድጋፉ ስምንት ሺህ ክኖነር እንደነበርም ዘገባዎቹ አስታውቀዋል። በቤኒን የተሞከረው ወታደራዊ መፈንቅለ መንግስት መክሸፉ ተገልጿል። እሁድ ማለዳ የቤኒን ጦር ሰራዊት አባላት ስልጣናቸውን መያዛቸውን ያስታወቁበት የመፈንቅለ መንግስት ሙከራ መክሸፉን እና ፕሬዚዳንቱ በደህና ሁኔታ በፈረንሳይ ኤምባሲ ውስጥ እንደሚገኙ የአገሪቱ መንግስት አስታውቋል። የቤኒን የአገር ውስጥ ጉዳይ ሚኒስትር በአገሪቱ ብሔራዊ ቴሌቪዥን ጣቢያ ቀርበው በምዕራብ አፍሪካዊቱ ሀገር ውስጥ የተሞከረው መፈንቅለ መንግስት መክሸፉን አስታውቀዋል። ቀደም ሲል በሌተናል ኮሎኔል ፓስካል ቲግሬ የሚመራ የወታደሮች ቡድን በቴሌቪዥን ባስተላለፈው መልእክት ፕሬዚዳንት ፓትሪስ ቶሎንን ከስልጣን አስወግዶ የአገሪቱን ህገ መንግስት ማገዱን አስታውቆ ነበር። በቤኒን የሚገኘው የፈረንሳይ ኤምባሲ በማህበራዊ ሚዲያ በኩል ባሰራጨው መረጃ በዋና ከተማዋ ቦቶን ውስጥ ባለው የፕሬዝዳንቱ መኖሪያ ቤት አቅራቢያ ተኩስ እንደነበር አመልክቷል። የከተማዋ ነዋሪ የሆኑ የአይን እማኞች ለቢቢሲ እንደተናገሩት የተኩስ ድምፁ መሰማታቸውንና የተወሰኑ ለመንግስት ቴሌቪዥን ጣቢያ የሚሰሩ ጋዜጠኞች ታግተው እንደነበር ገልጸዋል። የቤኒን ፕሬዝዳንት አማካሪ ፕሬዝዳንቱ በደህና ሁኔታ ፈረንሳይ ኤምባሲ ውስጥ እንደሚገኙም ለቢቢሲ ጨምረው ተናግረዋል። እሁድ ማለዳ ላይ ትንሽ ቁጥር ያላቸው የወታደሮች ቡድን የአገሪቱን መንግስትና ተቋማት ለማናጋት የአመፅ ተግባር ፈጽመዋል ሲሉ የመፈንቅለ መንግስት ሙከራው መክሸፉን የቤኒን የአገር ውስጥ ጉዳይ ሚኒስትር አላሳኔ ሳኔ ሰይዱ አስታውቀዋል። የቤኒን ጦር ኃይሎች አባላትና አመራሮቹ በዚህ ሁኔታ ውስጥ ቃለ መሐላቸውን በማክበር ለሪፐብሊኩ ታማኝ በመሆን በቁርጠኝነት ቆመዋል። የወሰዱት እርምጃ ሁኔታውን እንዲቆጣጠሩ በማስቻል የተቃጣውን የመንግስት ግልበጣ ሙከራ ለማክሸፍ አስችሏል ብለዋል ሚኒስትሩ። በመሆኑም ሕዝቡ በተለመደው ሁኔታ ወደ ዕለት ተዕለት ተግባሩ እንዲመለስ መንግስት ጥሪውን ያቀርባል ያሉ ሲሆን፣ ሁሉም ነገር በቁጥጥር ስር መዋሉንም አመልክተዋል። በዋና ከተማዋ ኮቶኑ ሰማይ ላይ ሄሊኮፕተሮች ሲበሩ የነበረ ሲሆን በርካታ የከተማዋ መንገዶች ተዘግተው በጎዳና ስራዎች ላይ ከፍተኛ የወታደሮች እንቅስቃሴ ይታያል። የፈረንሳይና የሩሲያ ኤምባሲዎች በአገሪቱ የሚገኙ ዜጎቻቸው ለደህንነታቸው ሲሉ ከቤታቸው እንዳይወጡም ጠይቀዋል። የአሜሪካ ኤምባሲ ደግሞ ዜጎቹ ከዋና ከተማ ኮቶኑ በተለይም የፕሬዚዳንቱ መኖሪያ ካለበት አካባቢ እንዲርቁ መክሯል። የመፈንቅለ መንግስት ሙከራውን የመሩት ወታደሮች ፕሬዚዳንቱ አገሪቱን እየመሩ ባሉበት አካሄድ በመተቸት ለእርምጃቸው ምክንያት መሆኑን ጠቅሰዋል። ከመፈንቅለ መንግስት ሞካሪዎች ወታደር መካከል በቴሌቪዥን ላይ ቀርቦ እንዳነበበው ሰራዊቱ ለቤኒን ህዝብ ወንድማማችነት ለማስቀመጥ ፍትህና ስራ የበላይ የሚሆኑበትን እውነተኛ አዲስ ዘመን ለማምጣት በቁርጠኝነት ቃል ይገባል ሲል መልእክቱን አስተላልፎ ነበር። አማጺዎቹ ወታደሮች ጠዋት ላይ መፈንቅለ መንግስት ፈጽመው የአገሪቱን ስልጣን መቆጣጠራቸውን ባሳወቁበት ጊዜ ሉተናንት ኮሎኔል ቲግሪ ፓስካልን የወታደራዊ የሽግግር ምክር ቤት መሪ አድርገው መሰየማቸውን ገልጸው ነበር። በተጨማሪም የህገ መንግስቱን ማገዳቸውን፣ የቤኒን የአየር ክልልን ከበረራ ውጭ ማድረጋቸውንና የድንበር አካባቢዎች እንቅስቃሴዎችን ማገዳቸውን አስታውቀው ነበር። የፈረንሳይ ቀኝ ግዛት የነበረችው ምዕራብ አፍሪካዊቱ ሀገር ቤኒን በአፍሪ አፍሪካ የተረጋጋ ዲሞክራሲ ካለባቸው ሀገራት አንዷ ተደርጋ ትቆጠራለች። ቤኒን በአህጉሪቱ ዋነኛ የጥጥ አምራች ከሆኑ ሀገራት አንዷ ብትሆንም ድሀ ከሚባሉት መካከል ናት። የመፈንቅለ መንግስት ሙከራ የተደረገባቸው የ67 ዓመቱ ፕሬዝዳንት ፓትሪስ ታሎን ሁለተኛውን የስልጣን ዘመናቸውን አጠናቀው በመጪው ሚያዚያ ላይ አስተዳደራቸው እንደሚያስረክቡ እየተጠበቀ ነው። የጥጥ ንጉስ በሚል ቅጽል ስም የሚታወቁት ነጋዴው ፕሬዝዳንት በአውሮፓውያኑ 2016 ነበር ለመጀመሪያ ጊዜ ስልጣን ያዙት። ለሶስተኛ ጊዜ ፕሬዝዳንት የመሆን ፍላጎት እንደሌላቸውና በ ምርጫ እንደማይወዳደሩም ገልጸዋል። የቤኒን የከሸፈ የመፈንቅለ መንግስት ዜና የተሰማው ከሳምንት በፊት በጊኒ ቢሳዎ ወታደሮች ስልጣን መያዛቸውን ካሳወቁ በኋላ ነው። መፈንቅለ መንግስት የተፈጸመባቸው የጊኒ ቢሳው ፕሬዝዳንት ኡሞሮሲሲኮ ኤምባሎ ወደ አጎራባች ሀገር ሴኔጋል ገብተዋል። በቅርብ ዓመታት ውስጥ በምዕራብ አፍሪካ መፈንቅለ መንግስት ተበራክቷል። እስካሁን ድረስ በቡርኪና ፋሶ፣ በጊኒ በማሊና በኒጀር ወታደራዊ መፈንቅለ መንግስቶች ተፈጽመዋል። በዚህ ምክንያት የምዕራብ አፍሪካ የጸጥታና ደህንነት ስጋት ከጊዜ ወደ ጊዜ እየተባባሰ መምጣቱን ታዛቢዎች ይናገራሉ። ውድ የአርቲኤም ቤተሰቦቻችን ለዕለቱ የነበረን የመረጃ ጥቆማችን ይህንን ይመስላል። ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጋበዝን የዕለቱን አበቃን። ቸር ተመኘንም።